ሰላም ጤና ይስጥልን፣ ክቡራን ዩቲ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመንግስት ሰራተኞች አመታዊ ቦነስ እና የመኖሪያ ቤት እንዲኖራቸው እየተሰራ መሆኑ ተገለጸ። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞች ሕይወት ለማሻሻል በአመቱ መጨረሻ ቦነስ የሚያገኙበት አሰራር እና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየሰራ መሆኑንም አስታወቀ። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት እና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ኅዳር 12 ቀን 2018 ዓ.ም ሲገመግም ነው ይህ የተገለጸው። የሲቪል ሰርቪስ ኮሚሽን መኩሪያ ኃይሌ ከተጀመረው የሪፎርም ሥራ ጋር በተገናኘ የማትጊያ መምሪያ ለማውጣት ዝግጅት እየተደረገ መሆኑን ገልጸው፣ በዚህ መምሪያ መሠረት በየዓመቱ ጥሩ ውጤት የሚያመጡ የመንግሥት ሠራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማት መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበት መንገድ እየተነጋገርን ነው ያሉት ኮሚሽነሩ የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ብለዋል። ኮሚሽነሩ ባቀረቡት ሪፖርት በአመት መቶ ሺህ የመንግስት ሰራተኞች እንደሚቀጠሩ፣ አርባ ሺህ ያህሉ ጡረታ እንደሚወጡና ሰላሳ ሺህ የሚሆኑ ዩኒቨርሲቲ እንደሚገቡም ገልጸዋል። በመንግስት ሪፎርም ሂደት ሰራተኛ ሊባረር ነው ሲባል ሲነገር የነበረው አሉባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ ለመኖሩን የሪፎርሙ አላማም ሰራተኛ ማባረር እንዳልሆነ አስረድተዋል። አላማው ሰራተኛውን ማብቃት ነው። በሂደቱ ተደንጉጓል የሚቀር ሰራተኛ ሊኖር ይችላል። ዋናው አላማ ግን ሰራተኛ መቀነስ ሳይሆን ሰራተኛ ማብቃት ነው ብለዋል። ብቁ ሰራተኛ ለመፍጠር ለመፍጠርና ለማብቃት የሚረዱ ሞጆሎች፣ ማንዋሎች፣ ደንቦች እንዲሁም ብቁ ሲቪል ሰርቪስ ለመገንባትና ስርዓቱ የሚዘረጋበት ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት እየቀረበ መሆኑንም ገልጸዋል። አሁን ቴክኒካዊና ባህርያዊ ብቃት የተላበሱ እና ወደ 144000 ሰራተኞች ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተው ሚስጥራዊነታቸው ተጠብቆ ወደ ባንክ ገብተዋል ብለዋል። ፈተናዎቹ ለ1,103 የስራ መደቦች ላይ የተዘጋጁ መሆናቸውንም አክለዋል። በተያዘው ዓመት የመንግስት ሰራተኞች ቆጠራ እንደሚከናወን፣ በዚህም የማጣራት ሂደት በስራ ላይ ሳይኖሩ ደሞዝ የሚከፈለው እንዲሁም ከስራ ለቆ ደሞዝ የሚከፈለው እና ሁለትና ሶስት ቦታ ደሞዝ የሚከፈለው ማጣራት ለማከናወን ዝግጅቱ ተጠናቋል ብለዋል። ቋሚ ኮሚቴው ባቀረበው ጥያቄ በሲቪል ሰርቪስ አገልግሎት አሰጣጥ ላይ ተገልጋዮቹ በተደጋጋሚ ብልሹ አሰራርን፣ ሌብነትን መበራከቱን እንደሚያነሱ እንዲሁም በሰው ኃይል ቅጥር፣ በምልመላ፣ በምደባ፣ በዝውውርና በደረጃ እድገት የፍትሐዊነት መጓደል በእጅ መንሻ ወይም በገንዘብ አገልግሎት የሚሰጡ አካላትን በማረም ፍትሐዊ አገልግሎት ለማረጋገጥ ምን እየተሰራ እንደሆነም ጠይቋል። በተጨማሪም መንግሥት የደሞዝ ማሻሻያ ማድረጉ ጥሩ ሆኖ እያለ ክፍያ ግን እስከ ጥቅምት አጋማሽ እንዲፈጸም አቅጣጫ የተሰጠ ቢሆንም አሁንም ድረስ ማሻሻያ ያልተከፈላቸው አካባቢዎች መኖራቸውንም ኮሚቴው ገልጿል። የቋሚ ኮሚቴው ሰብሳቢ ነገሪ ሊንጮ በሰጡት አስተያየት የትግራይ ክልልን ጨምሮ አዲስ የተመሰረቱ ክልሎች ደሞዝ መክፈል ችግር እንደሆነባቸው ሲያነሱ እንደነበረም ገልጸዋል። ምላሽ አገኘ ወይ ሲሉም ጠይቀዋል። በትግራይ ክልል ነበረ ባሉት ችግር ምክንያት ገቢ በአግባቡ መሰብሰብ ባለመቻሉ እንደ ሌሎች ክልሎች ሰባና ሰማኒያ በመቶ በውስጥ ገቢው መሸፈን እንደማይቻል መግለጹ ተናግረዋል። በትግራይም ሆነ በሌሎች ክልሎች የሚመደበው ገንዘብ ሰራተኛው ዘንድ መድረሱ እንዴት ነው የሚረጋገጠው? የምትከተሉትስ አሰራር አለ ወይ ብለዋል። የሲቪል ሰርቪስ ኮሚሽነሩ በሰጡት ማብራሪያ ደሞዝ ያልከፈሉ ወረዳዎችና አካባቢዎች ካሉ የቅርብ ክትትል ይደረጋል ብለዋል። የትግራይ ክልል የደሞዝ ጭማሪው ከተፈቀደላቸው ክልሎች አንዱ መሆኑን፣ ገንዘቡም በየወሩ እየተላለፈ መሆኑን፣ ክልሉም ክፍያው መፈጸሙን አምነናል ብለው ይሁን እንጂ ለደሞዝ ጭማሪ የተፈቀደው በጀት ለዚህ ስራ ብቻ ሟሉን ለመከታተል ስርዓት ዘርግተን የምንከታተልበት ሁኔታ የለም። ተቋማት ግን በቢሮዎቻቸው አማካኝነት ያለውን አፈጻጽም ሪፖርት ያደርጉልናል የሚል ምላሽ ሰጥተዋል። ኮሚሽነሩ ቅጥርና የሰው ኃይል ስምሪት በአርቲፊሻል ኢንቴሊጀንስ አማካኝነት ለመጀመር ቅድመ ዝግጅት መደረጉንም ገልጸዋል። የዓለም አቀፍ ኢንዱስትሪ ክፍፍልና የሙያ ምድብ ልምዶችን በማከለ አሰራር ገለልተኛ የሆኑ መለኪያዎች እንዲኖሩ በማድረግ አደረጃጀትና የሰው ኃይል ብዛት ለመወሰን